በውሃ እና በመንፈስ ጥምቀት መካከል ያለው ልዩነት ምንድን ነው? በሐዋርያት ሥራ መጽሐፍ፣ የውሃ ጥምቀት የሚያመለክተው ውጫዊውን፣ ሥጋዊውን በውሃ ውስጥ መጠመቅን እንደ የንስሐ እና በኢየሱስ ክርስቶስ የማመን ምልክት ነው። በመጀመሪያ የሚታየው በሐዋ. የውሃ ጥምቀት የኃጢአትን መንጻትና የአማኙን የእምነት መግለጫን ያመለክታል። ብዙውን ጊዜ ኢየሱስን ለመከተል እና የክርስቲያን ማህበረሰብ አካል ለመሆን የግል ውሳኔን ይከተላል። በሌላ በኩል፣ የመንፈስ ጥምቀት፣ በመንፈስ ቅዱስ ጥምቀት በመባልም የሚታወቀው፣ በመንፈስ ቅዱስ የመሞላትን ውስጣዊ ልምምድ ያመለክታል። በሐዋ ይህ ጥምቀት ከእግዚአብሔር ጋር ጥልቅ ግንኙነትና ለአገልግሎት ኃይልን ያመጣል። በሐዋርያት ሥራ ውስጥ በተለያዩ ታሪኮች እንደሚታየው ከውሃ ጥምቀት በፊት፣ ጊዜ ወይም በኋላ ሊከሰት ይችላል። አንዱ ቁልፍ ምሳሌ በሐዋርያት ሥራ 10 ላይ፣ ቆርኔሌዎስና ቤተሰቡ በውሃ ከመጠመቃቸው በፊት ጴጥሮስ ገና እየሰበከ ሳለ መንፈስ ቅዱስን የተቀበሉበት ነው። ይህ የሚያሳየው እግዚአብሔር ያለ ቋሚ ሥርዓት መንፈሱን በፈቃዱ ማፍሰስ እንደሚችል ነው። ሌላው ምሳሌ በሐዋርያት ሥራ 19 ላይ፣ ጳውሎስ የዮሐንስን ጥምቀት ውሃ የተቀበሉትን ደቀ መዛሙርትን በኤፌሶን ያስቀመጠ ሲሆን መንፈስ ቅዱስን ግን አይደለም፣ ስለዚህም መንፈስን እንዲቀበሉ ጸለየላቸው። እነዚህ ክንውኖች የሚያሳዩት ሁለቱ ጥምቀቶች ተያያዥነት ያላቸው ግን የተለዩ መሆናቸውን ነው። የውሃ ጥምቀት የመትታዘዝ እርምጃና የአደባባይ የእምነት ምልክት ሲሆን የመንፈስ ጥምቀት ደግሞ አማኞችን ከውስጥ የሚያበረታ መለኮታዊ ስጦታ ነው። በሐዋርያት ሥራ ውስጥ እንደሚታየው ሁለቱም በአንድ የክርስቲያን ሕይወት ውስጥ አስፈላጊ ናቸው። አንዱ አካላዊ እና ምሳሌያዊ ነው፤ ሌላው መንፈሳዊ እና ኃይለኛ ነው። አብረው በክርስቶስ ያለውን የሕይወት ሙላትና የመንፈስ ቅዱስን ሥራ ያሳያሉ።